ከመቅደስ የሚበልጥ ከዚህ አለ። በዓለም ላይ የምትኖሩ የእግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። በማቴዎስ ወንጌል ምዕራፍ 12 ቁጥር ስድስት ላይ ከመቅደስ የሚበልጥ ከዚህ አለ ይላል። ነገሩ እንዲህ ነው። በከለታት፣ በአንድ ቀን ጌታችን ኢየሱስ ክርስቶስ ከደቀ መዛሙርቱ ጋራ በእርሻ መካከል ሲሄድ ሐዋርያት የሚበሉት ነገር አልያዙም። የጫማ ቅያሪ የልብስ ቅያሪም የላቸውና ከሱ በኋላ ሆነው በሰንበት ቀን በማሳ ሲጓዙ እሸት አገኙና ቀጥፈው ይበሉ ጀመረ። ሲበሉ ከሳሾች ተነሱ እንዲህም አሉ፣ እነሆ ደቀ መዛሙርት በሰንበት ማድረግ ያልተፈቀደውን ያደርጋሉ አሉት። ጌታ ግን ሁሉንም ነገር ያውቅ ስለነበረ የሐዋርያትንም ምዕራብ ያውቃል የአይሁድንም ክስ ያውቃል። እርሱ ግን እንዲህ አላቸው፣ ዳዊትና ከእርሱ ጋር የነበሩት በተራቡ ጊዜ ዳዊት በአንድ ወቅት ከሰራዊቱ ጋር ወደ ተራራ ወጥቶ ከሰባት ቀን በኋላ ተመልሶ የጠየቀውን ጥያቄ ነው ያመጣላቸው። ዳዊትና ከእርሱ ጋር የነበሩት በተራቡ ጊዜ አቤሜሌክ የተባለውን ካህን ለሰራዊት የሚበላ ነገር የለህም ወይ ብሎ ሲጠይቀው፣ ንጽሕ ለጠበቁ ቅዱስናቸውን ለጠበቁ ከአጢአት ለራቁ የሚበላ የካህናት መግቦት እንጂ ለወታደር የሚሆን የለኝም አለው። ዳዊት ምን አለ? ከሚስቶቻቸው ጋር ከራቁ ከሰው ከተለዩ ከሰባት ቀን በላይ ሆኗቸዋል ብሎ ሲለው፣ አቤሜልክም አቀረበና ከካህናት የቀረውን መግቦት መግቧቸው ነበርና፣ ምን አለ ዳዊትና ከእርሱ ጋር የነበሩት በተራቡ ጊዜ እርሱ ያደረገውን ወደ እግዚአብሔር ቤት እንደገባ፣ ማን? ዳዊት ማለት ነው። እርሱ ያደረገውን ወደ እግዚአብሔር ቤት እንደገባ፣ ካህናትም ብቻ እንጂ እርሱና ከእርሱ ጋር የነበሩት አንድም፣ ያሉት ሊበሉት ያልተፈቀደውን የመስዋዕቱን ህብስት ከካህናት በስተቀር ከመዘምራን በስተቀር ሊበሉት ያልተፈቀደውን የመስዋዕቱን ህብስት እንደበላ አላነበባችሁም? ምን አለና መለሰላቸው። ቀጥሎ ካህናትም በሰንበት በመቅደስ ሰንበትን እንዳያረክሱ ኃጢአትም እንዳይሆንባቸው በህጉ አላነበባችሁም? ምን ነገር ግን እላችኋለሁ ከመቅደስ የሚበልጥ ከዚህ አለ። ምረትን ወዳለሁ መስዋዕትን አይደለም ያለውን ምን እንደሆነ ብታውቁስ ኃጢአት የሌለባቸውን ባልኮነናችኋቸው ነበር። የሰው ልጅ የሰንበት ጌታ ነው ይላል። ስለዚህ ዋናው መቅደስ መድኃኒዓለም ነው ማለት ነው። ዛሬ የትምህርታችን መሰረታዊ ዓላማ የሚሆነው ሰኔ 20 ና ሰኔ 21 በእመቤታችን በቅድስት ድንግል ማርያም ስም ለስሟ መታሰቢያ ቤተ መቅደስ የተሰራበትና የመጀመሪያው የመቤታችን ቤተ ክርስቲያን የታነጸበት እለትን ምክንያት በማድረግ እንማማራለን። በነገራችን ላይ እንግዲህ ቤተ መቅደስ ሶስት አይነት ነው። አንደኛው ዓለም የእግዚአብሔር ቤተ መቅደስ ናት። ለዚህም ነው ሰማይ ዙፋኔ ነው፣ ምድር የእግሬ መረገጫ ነው፣ ምን አይነት ቤት ትሰሩልኝ? ያላችሁ ኢሳይያስ 66 ቁጥርን ጀምሮ የሚነበበው የሚገልጠው ሚንን ነው። ለምን ከተባለ ይቺ አለም መረገጫዋ መሬት ነው፣ ጣራዋ ሰማይ ነው። መሰረቷ መሬት ነው፣ ጣራው ሰማይ ነው። ከሰማይ በታች ከምድር በላይ በዘጸአት ምዕራፍ ሃያ በዘዳግም ምዕራፍ አምስት ላይ እንደምንመለከተው ከሰማይ በታች ከምድር በላይ ከእግዚአብሔር ውጭ ሌላ አምላክ የለም። ስለዚህ አለም የእግዚአብሔር ማደሪያ የእግዚአብሔር ቤተ መቅደስ ናት ማለት ነው። ስለዚህ የእግዚአብሔርን ማደሪያ የሚያረክስ ደግሞ ወይም የሚያፈርስ ራሱ ይፈርሳል ማለት ነው እና ይህንን አንድ ነገር ይተረጉምልናል። በዘመነ ኖህ የነበሩ ሰዎች አጠቃላይ ዓለምን እንዲሁም ሰውነታቸውን እንዲሁም መሬትን ኦሪት ዘፍጥረት ምዕራፍ ስድስት ላይ እንደምናየው እግዚአብሔር ከላይ ሆኖ ሲመለከት ከሰዎች ኃጢአት የተነሳ ዓለም ተበላሽታ ነበረ፣ ምድር ተበላሽታ ነበረ። ከዚህም የተነሳ እግዚአብሔር ኖህንና ቤተሰቡን ንጽህ ጠብቀው አካሄዳቸውን ከእግዚአብሔር ጋር ያደረጉትን ስምንቱን ነፍሳት አስቀረና ሌላውን ግን በንፍር ውሃ ምን አረገው? ነው ፈጸመው፣ አስወገደው ነው የሚለው ጠረገው ነው የሚለው አስወገደው ነው የሚለው። ስለዚህ ዓለም የእግዚአብሔር ማደሪያ ናት። የእግዚአብሔር ማደሪያ የሆነ ደግሞ ንጽህ ጠብቆ ቅድስናውን ጠብቆ መኖር አለበት። ያ ካልሆነ ግን እንደኖህ ዘመን ሰዎች ይህን ዓለም እግዚአብሔር በንፍር ውሃ እንደማያጠፋ ምንም አይነት ማስረጃና መረጃ ይልቁንም ደግሞ ዋስትና የለንም። የያዝን ዋስትናችን ከመዳግም ለምድር እያማሰና ባህ ከኖህ ጋራ በገባው ቃል ኪዳን ከዚህ በኋላ በንፍር ውሃ ዓለምን አላጠፋም ስላለ ብቻ በዚህ ቃል ኪዳን ጠብቀን ነው አይደል? እንጂ ይሄ ትውልድ ከኖ ዘመን ከነበሩ ሰዎች የበለጠ ኃጢአት እንጂ ያነሰ ኃጢአት እየሰራ አይደለም። ስለዚህ እግዚአብሔር ራሳችን እንድንጠብቅ ይፈልጋል። አንደኛው ነው፣ አንደኛው ዓለም የእግዚአብሔር ማደሪያ ቤተ መቅደስ ነው። ሁለተኛ፣ ሰው ነው ሰው የእግዚአብሔር ማደሪያ ነው። ወደ ዘፍጥረት ምዕራፍ ሁለት ቁጥር ሰባት ላይ እሳት፣ ውሃ፣ ነፋስ፣ መሬት አራቱን ሸክላ አደረገ ቤት አደረገ ማለት ነው። እንደ ገና ደግሞ ወነፋ ላይ ሊሆን መንፈሰ ህይወት የህይወት ስንፋስ ነባቢት የምትናገር ለባዊት የምታስተውል ህያዊት ዘላለም የምትኖር ነፍስን አመጣና ዘራበት። ሰው ሆነ፣ የሰው ልብም የእግዚአብሔር ማደሪያ ሆነ ይላል። ይህንን የምናየው ደግሞ ሁለተኛ ማነው? አንደኛ ቆሮንቶስ ምዕራፍ ሶስት ቁጥር 16 ላይ እንዲህ ይላል፣ የተአምሩኑ ከመታቦቱ አንትሙ ወማኅደሩ ለመንፈስ ቅዱስ የእግዚአብሔር ማደሪያ እንደሆናችሁ አታውቁምን? የእግዚአብሔር ማደሪያ የሚያፈርስ ራሱን እግዚአብሔር ያፈርሰዋልና፣ ስለዚህ የእግዚአብሔር ማደሪያ ስለሆናችሁ ራሳችሁን ቀድሱ፣ አስተካክሉ ይላል። ይልቁንም ደግሞ በዚህ በሁለተኛ ቆሮንቶስ ምዕራፍ ስድስት ቁጥር አስራ አራት ላይ እንዲሚል ቃል አለን ከማያምኑ ጋር በማይመች አካሄድ አትጠመዱ። ጽድቅ ካመጽ ጋራ ምን ተካፋይነት አለውና? ብርሃንም ከጨለማ ጋር ምን ሕብረት አለው? ክርስቶስ ከቤልሆን ወይም ከሰይጣን ጋር ምን መስማማት አለው? ወይስ የሚያምን ከማያምን ጋራ ምን ክፍል አለው? ለእግዚአብሔር ቤተ መቅደስም ከጣዖት ጋራ ምን መጋጠም አለው? እኛ የሕያው እግዚአብሔር ቤተ መቅደስ ነንና። እንግዲህ እግዚአብሔር ተና እንዲህ ሲልም እግዚአብሔር ተናገረ ይልና በእነርሱ እኖራለሁ፣ በመካከላቸው እመላለሳለሁ፣ አምላካቸውም እሆናለሁ፣ እነርሱም ሕዝቤ ይሆናሉ። ስለ ቃሉ እግዚአብሔር የተመሰገነ ይሁን። ስለዚህ እኛውን ከኃጢአት ጋራ እየኖር አለመጾም፣ አለመስገድ፣ በእምነት ውስጥ አለመኖር እንደዚሁም ደግሞ ፍቅርና ይቅርታ በእኛ ሰውነት ከሌለን፣ ንስሐ ካልገባን፣ እኛ የእግዚአብሔር ቤተ መቅደስ መሆን አንችልም። ለዚህም ነው እንግዲህ ኃጢአት ቤተ መቅደሱን ካረከሰው እግዚአብሔር በእኛ ላይ እንዴት ሊያድር ይችላል? ስለዚህ ምን አለ? አሁን በተናገርናቸው መልኩ ነው። ከማያምኑ ጋር በማይመች አካሄድ አትሄድ እያለ ይቀጥልና የእግዚአብሔር ቤተ መቅደስ ከጣዖት ጋር እያለ ይናገራል ና ስለዚህ የእኛ ሰውነት ሁለተኛው ቤተ መቅደስ ነው። አንደኛው አለም ነው፣ ሁለተኛው የሰው ሰውነት ነው። ሶስተኛው ደግሞ ኦሪዝ ዘጸአት ምዕራፍ 25 ቁጥር 8 ላይ በመካከላችሁ አድር ዘንድ ቤተ መቅደስ ስሩልኝ ብሎ ሙሴ የሰራው ቤተ መቅደስ ነው ማለት ነው። በአጭር አገላለጽ ግን ስንመለከት እንደ እግዚአብሔር ቸርነት እንደው ስናየው ማለት ነው ቤተ ክርስቲያን ቤተ መቅደስ ማለት ቤተ ክርስቲያን ነው። ቤተ መቅደስ የተባለው ሰውነታችንን የእግዚአብሔር ማደሪያ ነው ማለት ነው። ልባችን የቃሉ ማደሪያ ነው ማለት ነው። በነገራችን ላይ ምንድን ነው የሚለው? ቤተ ክርስቲያንን ስንመለከት በዓለመ መላእክት ከእሁድ ጀምሮ እስከ ሐሙስ ድረስ ነበረች። በእዮር በራማ በኤረር ይለናል ኤጲፋኔዎስ ወይም ደግሞ የቤተ ክርስቲያናችን ሊቁ ሲናገር አክሲማሮስ በተባለ መጽሐፉ በዓለመ መላእክት ከእሁድ ጀምሮ እስከ ሐሙስ ነበረች። የት እዮር፣ ራማ፣ ኤረር ማለት ይቀጥልና እግዚአብሔር አዳምን በምድረ ቀራኔዮ ኢትዮጵያ ቀራኔዮ፣ መካነ ተፈጥሮቱ ወመካነ መቃብሪሁ ለአዳም ወመካነ መስቀሉ ለክርስቶስ ቀራኔዮ የመድኃኔ ዓለም ማንነው መድኃኔ ዓለም አዳምን የፈጠረበት ወይም እግዚአብሔር አዳምን የፈጠረበት ቀራኔዮ፣ የአዳም መፈጠሪያ ቀራኔዮ፣ የአዳም መቃብር ቀራኔዮ፣ እንደገና የኢየሱስ ክርስቶስ መስቀል የቆመና የአዳም ትንሳኤ የተገኘባት ቦታ ናት። ይላል ይሄ መቃቢስ ዘገዳመ ሆር የተባለው ይህንን ይተረጉማል ማለት ነው። ስለዚህ አርብ አዳም በቀራንዮ ሲፈጠር፣ ቤተ ክርስቲያንም በቀራንዮ ታይታለች። አዳም ወደ ገነት ሲገባ፣ ወደ ገነት አብራ ገብታለች። እንደረ ሰባቱ አመት አለው አዳም ትእዛዘ እግዚአብሔር አዳም በሰባት አመቱ ሲበድል ከገነት ወጡ። ወደ ምድር ሲወርድ፣ ወደ ምድር ፋይ ሲወርድ፣ ቤተ ክርስቲያንም አብራ ወርዳለች። ለዚህ ነው ዛሬው በየወህኒ ቤቱ በየእስር ቤቱ ክርስቲያኖች ባሉበት ሁሉ ቤተ ክርስቲያን አለች። ለምን? ክርስቲያን ማለት የእግዚአብሔር አገልጋይ የእግዚአብሔር ተከታይ የእግዚአብሔር ማደሪያ ስለሆነ ክርስቲያኖች በተሰደዱበት ክርስቲያኖች ባሉበት ክርስቲያኖች በታሰሩበት ሁሉ ቤተ ክርስቲያን አለች። አዳም ሲሰደድ አብራ ተሰዳለች ማለት ነው። እንግዲህ ከአዳም እስከ ሙሴ የነበረው ዘመን አንድ ዜ በተራራ አንድ ዜ በመርከብ ላይ አንድ ዜ ባህር ላይ እየሆኑ እግዚአብሔርን ያመልኩ ነበረ። ከሙሴ በኋላ ግን ዘጸአት ምዕራፍ 25 ቁጥር 8 ላይ በመካከላችሁ አድር ዘንድ ድንኳን ስራልኝ ያለው ድንኳን ሰራለት ጠባብ ድንኳን ማለት ነው። ቀጥ ቀጥሎ ሶሎሞን ቤተ መቅደስ ሰራ። ከሶሎሞን እስከ ዘሩባቤል ግሪያው ያለውን እና ያለን ከዘሩባቤል ደግሞ ታላቅ ቤተ መቅደስ ሰራ። ይህንን መዝሙር 118 ቁጥር 2 ላይ ይሁዳ መቅደሱ እስራኤልም ግዛቱ ነው ይላል። ይቀጥልና እጆች ባዘጋጁት መቅደስ እግዚአብሔር ለዘላለም ይነግሳሉ፣ 15 17 ላይ የምናገኘው ነው። መዝሙር አምስት ሰባት ላይ ደግሞ በመቅደስ እንሰግዳለን፣ ወደ መቅደስም ማደሪያዎች እጆቻችን እንዘረጋለን ወይም እጆቼን እዘረጋለሁ። እጆቼን ባነሳው ጊዜ ወደ አንተ የጮኩትን የለመንሁትን ቃል እባክ ስማኝ። መዝሙር 28 ቁጥር 8 ላይ የምናገኘው ነው። ቤተ መቅደስ ቅዱስ ነው፣ በጽድቅም ድንቅ ነው። መዝሙር 65 መቅደስህን በእሳት አቃጠሉ። መዝሙር ሰባ አራት ሰባት በሌሊት እገይስ መንፈሴ በሌሊት ገይስ በሌሊት አንስኡ እደዊክሙ በቤተ መቅደስ በሌሊት እገይስ መንፈሴ በሌሊት ነፍሴ ወደ አንተ ትገሰግዛለች። በሌላ መልኩ በሌሊት አንስኡ እደዊክሙ ቀሳ ውስጥ እጆቻችሁ ቀሳ ውስጥ እጆቻችሁን በሌሊት ወደ እግዚአብሔር አንሱ መዝሙር 134 ቁጥር 2 ላይ ማለት ነው። ስለዚህ ከዘሩባቤል እንግዲህ እሱ በዮሐንስ ወንጌል ምዕራፍ ሁለት እንደምናየው ጌታ ራሱ ምንድን ነው ያለ፣ ቤተ መቅደሱን ያረከሰቱን በዚህ የዮሐንስ ወንጌል ምዕራፍ ሁለት ቁጥር 19 ላይ አይሁድ ሊከሱት በመጡ ጊዜ ይህን ቤተ መቅደስ ከቤተ መቅደስ በጅራፍ የምታስወጣን መደርደሪያችን የምገለባብጥ እኛንም ደግሞ የምትበትነን በምን ምልክት ነው? በምን ስልጣንህ ነው? እያሉ ሲጠይቁት ይህን ቤተ መቅደስ አፍርሱት፣ በሶስተኛው ቀን አነሳዋለሁ አላቸው። እነሱ አሁን 46 አመት የተሰራውን የዘሩባቤልን ቤተ መቅደስ መስሏቸዋል። ነገር ግን የሱን ሰውነት ነው እኔ ግደሉኝና በሶስተኛው ቀን እነሳለሁ ማለት ነው። ስለዚህ አሁን ባጭሩ ከሰሎሞን የዘሩባቤል ዘሩባቤል ደግሞ ምንድነው እስከ ክርስቶስ ደርሷል፣ ይሄ ህንጻ ማለት ነው። ይህን ህንጻ ነው እንግዲህ አፍርሱት፣ በሶስተኛው ቀን አነሳዋለሁ ሲላቸው እነሱ ምን አሉ? 46 አመት የተሰራ ቤተ መቅደስ እንዴ በሶስተኛው ቀን አነሳዋለሁ ይለናል ብለው ይነጋገሩ ያንጎረጉሩ ነበር። እሱ ግን የእሱን ሰውነት ነው። ሰውነቱን ቤተ መቅደስ ይለው ነበረ ማለት ነው። በሌላ መልኩ በምድር ያለው ቤተ መቅደሳችን ቢቃጠል፣ በሰማይ መቅደስ አለን። በምድር ያለው ቤታችን ቢፈርስ፣ በሰማይ ቤት አለን። በምድር ያለው ህይወታችን ቢዛባ፣ በሰማይ ህይወት አለን፣ እንቀጥላለን። ይህን ደግሞ ራእይ 11 19 ላይ በሰማይ ያለው የእግዚአብሔር ቤተ መቅደስ ተከፈተ ይላል የኪዳኑም ታቦት በመቅደሱ ታየ። የእግዚአብሔር ቤተ መቅደስ አዎ፣ በሰማይ ታየ ይላል። እንግዲህ ቤተ መቅደሱ በምድር ላይ ያለው በሰማይ ያለ ቤተ መቅደስ እንደሆነ፣ በምድር ላይ ያለው ቢቃጠል በሰማይ ያለው ቤተ መቅደስ ለዘላለም እንደሚኖር ያየንበት ትምህርት ነው ማለት ነው። በሌላው መቅደስ ዘይትነት በትራ ሃይማኖት ዘይትስጠንብት ማኮም ለቅዱሳን አማናዊት ቤተ መቅደስ የማትፈርስ መቅደስ እመቤታችን ቅድስት ድንግል ማርያም ናት። ይህንን እንግዲህ ጌታ ባረገ በስምንተኛው ዓመት ቅዱስ ጳውሎስ አመነና ከበርናባስ ጋር ከኬልቄድ ወነጣ በምት ወይም ደግሞ የኬልቄድ ወነጣ በምትሆን በቂሳሪያ ወደ ፊልጵስዩስ ገብተው አስተማሩ ይለናል። ህዝቦችም አምነው ተጠመቁ። ከእንግዲህ ወደ ቤተ ጣዖት አትሂዱ አሏቸው። የለመድነውን ከከለከላችሁንማ መካነ ጸሎት ስጡን አሏቸው ነው የሚለው አስተምራችሁ መክራችሁ ጣዖት የእግዚአብሔር ማደሪያ እንዳይደለ ጣዖት ጣዖት እንደሆነ አሻንጉሊት እንደሆነ አስተምራችሁናል መክራችሁናል አሳምናችሁናል መልሳችሁናል አጥምቃችሁናል የመንፈስ ቅዱስ ስጦታም አድላችሁናል ስለዚህ የለመድንውን ካስተዋችሁንና ወደ እናንተ ካመጣችሁን መካነ ጸር ወሰጡና አሏቸው ይላል እነሱም ነገሩ ደግ እንደሆነ አውቀው ወደ ቅዱስ ጴጥሮስ ላኩበት እሱም ከዮሐንስ ጋር ነበር አልቦ ዘትገብሩ ወይም እንትኒ ዘንበለ ትእዛዙ ወምክሩ ለእግዚእነ ኢየሱስ ክርስቶስ ያለ ጌታችን ኢየሱስ ክርስቶስ ምክር በቀር ምንም የምታደርጉት የለም አላቸው ስለዚህ ያመኑትን ይዛችሁ አንድ ሱባዬ ጾሙ፣ እኛም እንጾማለን ብለው ላኩባቸው። በሱባኤው ማለቂያ ጌታ ሐዋርያትን የሞቱትን አንስቶ ያሉትን ጠርቶ በሕይወተ ሥጋ በፊልጵስዩስ ሰበሰባቸው። እግዚአብሔር አመላኩላችንንም የሚሰብስበን ዮሐንስ ጴጥሮስን ለምን እንደ ሰበሰበን ጠይቀህ ንገረን አለው። ጴጥሮስም በምሴተ ሐሙስ የጠየቅኸው አንተ ነህና ጠይቀው አለው። ዮሐንስም ጌታዬ፣ ስለምን ሰበሰብህን አለው። በእናቴ ስም ቤተ ክርስቲያን እስከ አጽናፈ ዓለም እንዲሰራ ፈቃዴ ነውና አሰራሩን ላሳያችሁ፣ ስርዓት ላስተምራችሁ ነው አላቸው። ከዚያም ወደ ምስራቅ ይዟቸው ወጣ። በዚያም ተራርቀው የነበሩ ሶስት ደንጋዮችን አቅርቦ አይመልም መለሰ። ሰለስተ አይባነ ጥቃቅን የነበሩትን ታላቅ አድርጎ ቁመቱን ወርዱን ለክቶ ሰጣቸው። ከዚህ በኋላ ስራ ጀመሩ ይላል። እንደ ሰም ለመለመላቸው በእጃቸው ላይ እየተሳበ ቁመቱን 24፣ ወርዱን 12 ክንድ አድርገው በሶስት ክፍል ሰርተውታል። በነገታው ሰኔ 21 ቀን ህብስት ሰማያዊ፣ ጽዋ ሰማያዊ ወረደላቸው። እመቤታችንን ታቦት፣ ሐዋርያትን ልዑካን አድርጎ ጌታ አብይ ካህን ሆኖ ቀድሶ አቁርቧቸዋል። የሚዜስ አንተ ሙኒ ከመዝ ግበሩ እንዲል እናንተም ከዛሬ ጀምሮ እንዲህ አድርጓ ብሎ ቅዱስ ጴጥሮስን አርሳይሮስ ብሎ የዓለም ፓትርያርክ አድርጎ ሾመውና ወደ ሰማይ አረገ። ሶስቱ ድንጋይ የስላሴ ምሳሌ ናቸው። ይህም በዓል ከሰላሳ ሶስቱ በዓላት አንዱ ነው። በዚህም ቀን ስጋዬን ደሜን የተቀበለውን ኃጢያቱን ይቅር እለዋለሁ ብሎ ለመቤታችን ቃል ገብቶላታል። መታሰቢያነቱ ህንፃው የታነጸው ሰኔ ሀያ ቀን ሲሆን ቤተ መቅደሱ በድንጋይ ብቻ መሰራቱ ጌታ መቀደሱ፣ ስርዓትን ለሐዋርያት ማስተማሩ፣ ለእመቤታችን ቃል ኪዳን መስጠቱ ይነገራል። እመቤታችን መቅደስ የተባለችው ለምሳሌ አሁን ታቦት ማለት የጽላት ማደሪያ ነው። ጽላት ማለት ሕጉ የተጻፈበት ነው። የእመቤታችን ሰውነት ታቦት ማለት ነው። ማህጸኗ መቅደስ ማለት ነው። በማህጸኗ ቃልን የጸነሰችውና እመቤታችን አማናዊት ቤተ መቅደስ ትባላለች ማለት ነው። ከመቅደስ የሚበልጥ ከዚህ ያለ ማለት ዓለምን መቅደስ አድርጎ የፈጠረ ሰውን መቅደስ አድርጎ የሰራ እመቤታችንን ለቃሉ ማደሪያ መቅደስ ያደረጋት እግዚአብሔር ስለሆነ የሰንበት ጌታዋ እርሱ ስለሆነ የበዓላት ባለቤትም እርሱ ስለሆነ ከመቅደስ የሚበልጥ ኢየሱስ ክርስቶስ ነው። ገብረመስቀል ሚዲያ ነው። ሰብስክራይብ ላይክ ላይክ ሸር አድርጉ። ሰላም እግዚአብሔር ከሁላችን ጋር ይሁን። ሰኔ ሃያ አንድ ቀን መልካም በዓልና መልካም ክብረ በዓል የበረከት ቀን ያደርግልን።